እሷ ልጅ ቀና ነበረ። እሷ ልጅ ልጆቿ እንዴት ያማምራሉ። ይኖ ልጆቿ ቆንጆ ናት። እሷም ባሏ በጣም ቆንጆ ነው። ባሏ ረጅም ነው፣ ቆንጅዬ ነው። ይሄዳሉ። ነጭ ኮት ለብሳ ልጇንም ነጭ ኮት አልብሳ ባሏ ላይ እንዴት ልጥፍ ብላ ፎቶ ተነስተው አምጥታ ፌስቡክ እና ኢንስታግራም ላይ ስትፖስት ስት ምናምን፣ እኔ ደግሞ እኔ ደግሞ እርጉዝ ነኝ አመነቢ ሲንግል ማም ኦፍ ስሪ ኔስቲኔ ቆንጆ በቃ ችን ነው የሚመስለው። ሁለት ልጆች አሉኝ። ሁለት ወንዶች ልጆቼ ደግሞ ሰርተፍኬት ያላቸው ብዶች ናቸው። እንደምታውቁት ባለፈው ሲልቨርስቲ ሮጥ ያያችሁኝ ሰዎች ይቅር ባሉኝ፣ ቪዲዮ ሪከርድ አድርጋችሁ ለዮናስ ሙሉ ለመላክ ነበረባችሁ። መፈመስ ትፈልጉ አንደኛው ልጄ ያሯሩጠኛል። ሁለተኛው ልጄ ሁለት ክሬዚ ልጆች ፕላስ ፕሬግናንት እችን ሴትዮ ነበር መስለው። በእውነት ቁጭ ብዬ እንትናየን ሳያት እሷ ህር ላይፍ እስ ጉድ፣ ፀጉሯ የተሰራ ነው ፀጉሯ የተሰራ ነው፣ ልጆቿ አንድ አይነት ለብሰዋል። ከባሏ ቅፍ አርጓት ሚ አም ፕሬግናንት ሎንሊ እና አራት ቦታ ተሰርቼ ምናምን ጸጉሬ እና እኔ ነኝ ባይ ዘ ኋላ ያለችው ፕሬግነንት እና አይ ሪሊ ቶ ላ ነው የእሷ ልጅ ላይፍ ፐርፌክት የሆነ በቃ የተሰራ ላይፍ የተሰራ ላይፍ በቃ እግዚአብሔር ባርኳት። እኔ ደግሞ እግዚአብሔር እንደ ቴዘር እየተጫወተብኝ ምናምን ይመስለኝ ነበር። እና ግን ትሩዝስ እሷ ልጅ ደግነቷ እውነቷን ትናገራለች። እውነት ተናጋሪነት ጌታ ይባርክሽ፣ በእውነት ምክንያቱም ብዙ ሰዎችን አጽናንተሻል። ብዙ ሰዎች ሙቮን ማድረግ የሚፈሩ ሴቶችን ያንቺን ጀግንነት አይተው ሙቮን ለማድረግ የወሰኑ አሉ እና ብያምናለሁ። ስለዚህ ኦነስትነትሽን ወድጀዋለው እና ለምላችሁ እንደዚህ አንድ አይነት ቢለብሱት የኦንላይን ትዳሮች አብዛኞቹ ፌክ ነው። ህይወትን አይኖሩት ከዚህ ፎቶ ከተነሱት በኋላ ዜና ጤር ሞቮን አድርገዋል። አሁን ያቺ ልጅ ምንድን ነው ያለችዎችን ሰሞን ልዩና ምናምን የሚባሉት ኢትዮጵያ ውስጥ የሚኖሩት ኢትዮጵያ ውስጥ የሚኖሩት ከቪዲዮቿ የተረዳሁት አንድ ፋይናንሻል ስትራግል አላቸው። ቢኮዝ ይሄ ፐርሶናውን ዚ ሀቭ ቱ ኪፕ አፕ ይሄ ህይወት እስ ፐርፌክት። አንድ አይነት ልብስ እንለብሳለን፣ አንድ አይነት አበሻ ቀሚስ እንለብሳለን። ያ አንድ አይነት አበሻ ቀሚስ እንለብሳለን፣ ላይፌ በጣም የተሟላ ነው፣ እንደዚህ ምናምን። ምን አገባኝ ታዲያ። ሩት ህይወት ይኖርሽ እቴ ህይወት ይኖርሽ ጫልቱ። ተደሰተች እንኳን ደነሰች፣ ምን አገባኝ። ሆሆ፣ ኧረ ምን ነካሽ አንቺ? በቃ ይሁን እንደዚህ። አልፋራ ሰው ነው የሚደብረኝ። ደህና ወሬ እያወራነው ነው ቆረፈደችብኝ። በጣም ወዳት ትልሽ ጠርታ። ለማንኛውም ጫለኝ ይመችሽ ነው ቆንጆ። ሾ ኦፍ ያ ሾ ኦፍ ያረጋሉ እነዛውን። ነዛ አንደኛው ነገር በሆቴል ስትራግል ማድረገው በሪሴብ ማድረግ ነው። አብሶሉትሊ የሀፍቱ ባይ ማቺን ክሎዝ ማቺን ክሎዝ መግዛት አለብሽ የኔ ቆንጆ። ለኮንተንትሽ የሀፍቱ ስፔንድ መኒ ቪዲዮ ግራፈሮች አሉ፣ ብዙ ነገር አለ፣ ወጪ አለው እና። ፕላስ ደግሞ ባለሽ ማለት ነው። አንቺ ቫሉ የሚያደረገው ፎቶ እንደዚህ አንድ አይነት ፎቶ አብሮች ከተነሳ በኋላ ምንድን ያለችው ልጅቷ፣ ነገሮቻችሁን ሳጨርሱ ወደ ትዳር አትግቡ ፍሬንድሽፕ ምናምን። ይሄ አሁን ፎቶ ይሄ የኮንተንቱን ፎቶ ከተነሳ በኋላ ሜቢ ኳስ ላይ ከጓደኞቹ ከስከሚድ ናይት ሄዶ ጠጥቶ ምናል ልጁ ቦርጫ ምን አይታችሁታል። የመጠጥ ቦርጭ ነው ያለው። ቅርታ፣ እኔ እኮ ቦርጭ እንደምጠላው ነገር ችግር የለ። እኔ እኮ በጣም ነው የሚያስቀው። የመጠጥ ቦርጭ ነው ያለው ሰው ጠጥቶ ምናምን ሊገባ ይችላል። ያ ኳስ አለብኝ አርሰናል ዛሬ ተሸንፏል ምናምን ብሎ ገብቶሻል ሊናደድ ይችላል። ወይ ደግሞ በቃ ይሄንን ፎቶ ተነሳውልሻላል ከዚህ በላይ ምንድን ነው የምትፈልጊው ምናምን ሊልሽ ይችላል። ከይህን ፎቶ ከተነሳ በኋላ የአርሰናል ማሊያን አድርጎ ግንባሩ ላይ ደግሞ የእንግሊዝን ባንዲራ አድርጎ ኳስ ሊያይ የቀበሌ ክለብ ሊ እንደዚህ አይነት እግዚአብሔር ምስክር ነው። የአርሰናል ማሊያ ለብሶ እዚህ ጋር የቀበሌ ክለብ ከጓደኝ ቢኮዝ ልጅቷ ምናለች፣ ልጁ ያልጨረሰው ቢዝነስ አለ። አሁን አንዳንድ ወንዶች ጓደኞቻቸው ከምንም በላይ ዘውልዶ ኤኒቲንግ ፎር ዴር ፍሬንድስ በቴር ዋይፍስ በህይወት ለህይወታ በእውነት ለሚስቶቻቸው ምንም አያረጉ ምንም አያደርጉ እኔ እኮ እሷ ልጅ ተስፋ የቆረጥኩት እኮ ሊያሾ ስታረገው ነው። ወይ አራት ሴት ተነስታ ለባሏ ቁርስ ሰራች፣ ቤትኛው በኢትዮጵያ ባህል ሰው አሜሪካን ሀገር አርገ ነው ሊሆን ይችላል። ጥሩ ሚስት ለመባል ግን በኢትዮጵያ በቀደም ዕለት ጤፍ ስገዛ አየሁት። አበሻ ቤት እናትሽ ትመጣለች ምናምን ግርግር፣ ነው ቤተሰብ ምናምን ነው መታረስ ምን ያላቅ ወርስ መታረስ ብትይኝ አይዶን ነው አይዶን ነው ይሁን እናት ትሞት ወይ ቅናት ህሊናዬ በምንድን ነው መቀ ነው በምንድን ነው መቀ ነው እችን የመሰለች ትዳሯ የምትፈልግ ልጅ በእምነቷ ጠንካራ የሆነች ልጅ የተሸወደችው ሀው ፐርፌክት ህይወቷን ኦንላይን አሳይታ ግን የፈረሰ ቤት ውስጥ መቀመጧን የሚያስቀናኝ ምንም፣ ያስቀናኝ ህይወቷን እሷ ኦንላይን ላይ እንደምታሳየን ከስፓት ላይቱ ውጪ ኢንጆይ ነበረ ማድረግ የነበረባት። ያልኖረችውን ህይወቷን ነበረ የምታሳየን። ዩስቲል ሲገሚ ማይ ፊቱ ከሶስት ደቂቃ በላይ በወዲ መተኛት ማልችል ሴት ነኝ እኔ እኔ አሁን ደግሞ እኮን መትንን ገንፎ አልበላም አልወድም። ገንፎ ኦሮሞነቴ በዚህ ነው የሚያጠራጥረኝ። በነገራችን ላይ ገፉ አጥሚት ምናምን እኔ አይመችኝ፣ ግን ይኖ ላይክ መቅበጡ ምናምን ልጇን አቀብሏት ውህ ያዋገቧን የያዟት ምናምን እኔ አላውቅም እኔ አላውቅም። እቺ ኢትዮጵያ ሆና ተዳሯን ከመውደዷ የተነሳ ተነስታ ቁርስ ለባሏ ሰራች እና ያሳዝናል። ኤኒዌይ ሕይወታችሁን ሳትኖሩ እስፔሻሊ አሁን የሆነ ማየው ሰው አለ እዚህ እና የተቃጠለበት አካውንት ላይ ቤቢ ሻወር ባልየው ባልየውን አግፋው ስታየው አይን አይኑ እንደዚህ ስታዩ፣ ዋው እንዴት ይዋደዳሉ አረ፣ ምናምን ሲባባሉ ማለት ነው። ዋው እንዴት በቃ ምናምን ግን በረ ሲዘጋ እግዚአብሔር ስንቱ ስንቱ ስንቱ ሆነ። ጆራ ይሄ ቤት ያንተ አይደለም፣ ሂድ ሮበሌ ድሮ ቤት ሂድ ሮበሌ። ቤቱን ከፍቷል፣ እውነት ነው። ገረዶችንም ሰብስቦ እያስጨፈረ ነው። ሂድ እሱ ጋር፣ እሺ ጆራዬ። ምግብ በዝቶበት ነው የፈታት፣ አይደለም ያለችው ልጅቷ ባሏ ያልጨረሰው ቢዝነስ፣ ያልጨረሰው ጓደኝነት፣ ያልጨረሰው ህብረት ምናምን አሉ ያልጨረሰው ህይወት አለው። ሶ እችን የመሰለች ልጅ አስገብቶ አስወልዶ ህይወቷን አበላሽ ቆሻሻ። እንደውም እናንተ ከሽበቱ ጀምራችሁ ቀጥቅጡት! እንዴት ከሽበቱ ጀምራችሁ ቀጥቅጡት! ለማንኛውም ለኦንላይን ህይወታቸው ብለው ኤክስፐንሲቭ አፓርትመንት ቤቱን ቤቱን አይታችሁታል እንዴት እንደሚያምር ላይክ አሜሪካን አፓርትመንት ነው ቤቱ። ኤክስፐንሲቭ ነው። ከዛ ምን ነው የሚሰራው? እሷ የምትሰራው ኦንላይን ቢዝነስ ነው። ያ እሱማ ፋሽን ነው። ሶስት ልጆች አስወልደው፣ አብዛኞቹ ወንዶች እንደዚህ ናቸው። ለምን እንደሆነ አላውቅም። ኦንላይን እሷ ኦንላይን ቢዝነስ ነው የምትሰራው። ኦንላይን ልብስ ትሸጣለች፣ ኤኒቲንግ ትሸጣለች ኦንላይን ፕላስ ደግሞ። ከዛም በኋላ ደግሞ ምንድን ነበረ የምትሰራው ፕሮሞሽን ምናምን ትሰራለች። እንትን ጭስ እንትን አምጠታልኝ ምናምን የለም የጭስ የመጋረጃ የሲኒ ምናምን መቶልኝ ይሄን ማስታወቂያ ከዛም በዚህ ስልክ ታገኙ አክ በጣም አሪፍ ነው። ቢኮስ እኔ እንትና ማነው ስሟ እቺ ኦሮምኛ ስም ያላት ሐዋሳ ያደገችው አለች። ምታስቋለች እሷ ላ ሲ ቼንጅ ኢን ሄር ላይፍ ምታርበው አለች። ሽዝ ቲክቶክ ፍሬንድ እንደውም አሁን ለባሏ ሲሸል ስሄደችው ያደሺ እነዚህ ሲያስተዋውቁ አይ ቲንክ ሜክ መኒ ግን ያደሺ ሀምብል ነው። ላይፎ ላይፎ አይታችሁታል። ይህ ነው ማለት፣ ኑሯን ነው የምትኖረው። እሷ ደስተኛ ናት፣ ኑሯን ትኖራለች። እነዚህ እኮ ሀይ ኢንድ አፓርትመንት ውስጥ ነው የሚኖሩት። አፓርትመንቱን ቤቱን አይታችሁታል። እና አይ ቲንክ ኦንላይንን ላይፍ ሆነ ኪፕ አፕ ለማድረግ ትልቁ ደግሞ የዲቮርስ ሪዝን ደግሞ የፋይናንሽል እንትነው ስትሬ ነው የገንዘብ መቸገር እና ግን አምናጨጭ ግን የዘርቭ አያረጋትም እንደዚህ አንድ ቁንጂ ናት ልጅቷ። ጨዋነት አላት፣ ደርባባነት አላት፣ የእምነት ሴት ናት፣ ባለሙያ ናት። ኢኮኖሚ ነው ያ ስለዚህ ነው እች ድርሹ የምትባለዋ ልጅ ምንድነው ስሯ? ንገሩኝ። እኔ ብዙ አምናት ኢንተረስትድ ነው። ግን እሷ ልጅ እኔ አንድ ቀን ኢንተረስትድ ያረገችኝ ብሊቺንግ ክሬም ትሸጣለች እና አሁን ከመቅላቷ የተነሳ ናይጄሪያ፣ ጋናያን አክተሮችን መስላለች እና እሱም ብታቆምና በከለሯ ብትኮራ ደስ ይለኛል። ጥርሷን በማስተካከሉ አምሰው ፕራውዶፈር ስት ሰው ስማይሉን ሲያስተካክል መልኩ ይስተካከላል። አንዳንድ ሰዎች ብቻ ግን ቆንጅዬ ናት፣ ኮሜዲያን ናት፣ ድርሹ ታስቃለች። በእንት ብሊችን ክሬም ምናምን ትሸጣለች እና ይሄ ትክክል አይደለም። እኛ በከላራችን መኩራት አለብን። ህፃናት ልጆች ትስቃለች። አዲስ ጥርስ ነው። በእንዴ በብረስ ምናምን አሳስራ ነው። ሽፔድ መን ኮለሱ እስማኤል ሰው ተሳትቷት፣ ግን ድሮ ፈገግቷ ደስ አይለም ነበር። አሁን ግን ያምራል ፈገግቷ ግን ይሄ ብሊቺንግ ክሬሙ ኢትዮጵያዊነት እንትኗን አንስቶት ወደ ዌስት አፍሪካ እየወሰዳት ነው። የዌስት አፍሪካ አክተሮች መስላለች፣ እና እሱን ብታቆመው ጥሩ ነው። ይሄ ከለሯን በጣም እያቀላች ማለት ነው። ተሳቅተዋት ይህን እነመላቸ